እነሱ አይደሉም መስሎኝ ነው የሚለው። አሁን እንደዚህ ይባላል። እንኳንም ዝና ሰማ። ስንቱን ስታስቢ። ቆይ እኔ ግን ምን ማለት የተወለድኩት፣ በዙሪያ ያሉ ሰዎች በሙሉ እኔ አይረዱኝም። በቃ እኔ ለማቃጠል ብቻ ነው የሚጠሩት። እሱ አካውንት እልክልሃለሁ እና አንድ ነገር ብቻ ነው የምትተባበረኝ። ችግር የለውም ምንድን ነው እዮባዬ? ምን መሰለህ ይሄ አሁን የምልክልህ አካውንት ለመጨረሻ ጊዜ ኤቲኤም ብር የት አካባቢ እንዳወጣት ነገረኝ። ኦኬ፣ የትኛው ብራንች ወይም የት ሰፈር እንዳወጣ ነው ለማወቅ የፈለገው። አዎ አዎ፣ እሱ ሳውጋሽ እውነት ነው። እና እሱ እንደምታገቢ ሳውቀኝ ምን ብዬ አገባዋለሁ? ሳይረፍድ ካወቀ ምናልባት አገባዋለሁ። ምሳሌ ተኝታ ነው፣ ለምዶባት እኮ በዚህ ሳመተኛ ጀመረች። እቀሰቅሳታለሁ። ቅድስት ለረዥም አመት ከነ ብሩኬ ቤት ስለቆየች ብሩኬ አንድ ቀን አንድ ሀሳብ ብቅ ብሎለት ነበር ቅድስት ማግባትና መውለድ አለብሽ ህይወትሽም መምራት አለብሽ የምትወጂው ና የምታፈቅሪው ሰው የለም ወይ በማለትም ጠይቋት ነበረ እሷም እኔ ወደዋለሁ እሱ ግን አያውቀም በማለት ጨዋታውን ጀምራለት ነበር እናም በዛሬው ዕለት ለቤተሰብ ትደውያለሽ ወይ በማለትን ተጠይቃ ነበር። በዚህ መሀል ታዲያ እናቴ ቂም ይዛብኛለች። አግብቼ ወልጄ ወግ ማድረግ እንዳሳያት ትፈልጋለችን እኔደግሞ ይህን ማድረግ ስላልቻልሁ ከእሷ ጋር ብዙም አይደለንም በማለት እውነቱንም እነግረዋለን። ሞገሴ በባንክ አካውንቱ አማካኝነት በቀላሉ ልያዝ ቻለ። ዝና በፎከረው መሰረት በገዛ አካውንቱ በየትኛው ብራንች ብር እንደሚያወጣ በደንብ ካጣራ በኋላ ከሰፈሩ ሸከተፍ ብሏል። ውድና ክቡር የሆናችሁ የቻናል ቤተሰቦች እንደምናላችሁልኝ በያላችሁበት ሰዓት አቆጣጠር፣ ሰላማችሁ ብዙ ትርፍ ይበል እያልኩ ደስ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ሰፖርት አድርጉኝ እያልኩኝ ምሳሌን ይዤ መጣሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ብሩኬ ልጁን አሳክሞ ከመጣ በኋላ ፍቅሩንም እንዲሁም ደግሞ ያገዙትን ሰዎች ለማገዝ ብቻ አንዳንድ ነገሮችን ለውጥ እያየንበት እንገኛለን። በራስ መተማመኑም ይበልጥ ጨምሯል። እናም በዚህ ሰዓት የቅድስትን ትኩረት እየሳበ ይገኛል። ቅድስትን ምን እንዳደርግልሽ ትፈልጊያለሽ? ተብላ በተጠየቀችው መሰረት እኔን እንድታከብረኝ ብቻ ነው የምፈልገው በማለት ብቻ የፍቅሯን ጫፍ ጫፉን መናገርም ትችላለች። ኦኬ ቅድስትን ሌላ ሰው እንዳይወስድበት እየተጣጣረ ይመስላል። ሌላ ሰው አፍቅር ያለው ብለሽ ነበር አይደል? በማለት ሲጠይቃትም እሱ ካላወቀ እኔ ባውቀው ምን ዋጋ አለው? ብቻ በጊዜ ካወቀ አገባዋለሁም ብለው ነበር። እሱ ግን አሁን ብዙ ነገር ካወራት በኋላ መኝታ ቤቱን አንጥፈሸዋል ወይ በማለት ጥያቄም ጠይቋል። ሲስተም አወጋሽ አንጥፌዋለሁ ትለዋለች። አሁን ድጋሜ ላንጥፍልህ በማለት ብቻ አልገውን በፍቅራይን እየተመለከተች ለወደፊት ከባለቤቷ ጋር እንዴት እንደምተኛበት እያሰበች እና እያለመች አልገውን በስስት እያነጠፈችው ነበር። በድንገት ብሩኬ መጣው። ብሩክም እንግዲህ የሚነካውን አካል ቸብ ለማድረግም ችሏል። ቅድስት ጮቤዋን ረገጠች። ብሩክ አንዳንድ ምልክቶችን እያሳየ ይመስላል። እንግዲህ እጇንም ይዟት ነበር። ጋሼ ልቀቀኝ ብላ መንጭቀው ወደ ሳሎንም ትሄዳለች። ቅድስት የሌለ ስሜት ተሰማት። አይጋሼ አልፈልገውም፣ መስሎት ነው ለምን እጄን ይዞኝ አይቆይም ነበር? ልቀቀኝ ስለው እንዴት ቶሎ ለቀቀኝ? በማለት አንዳንድ ነገሮችን እያሰበችና እያንሰለሰለች ትገኛለች ፈገግታ ተጨምሮበት ቅድስትን በሀሳቧ መካከል አንድ ነገር ትዝ ብሏታል። ምክንያቱም እስከ ዛሬ ድረስ የያዝኩትን ክብረ ንጽህና እንዲህ በቀላሉ አልተኘውም። ምክንያቱም በወርቅ በማድረጉ ሲሆን ደስ ይላል። ስለዚህ እንደዛ አድርጌ ነው እሱን የማገባው በማለት ብቻ ደሰስ የሚሉ ስሜቶችን እየተሰማት ትገኛለች። እራሷንም በሰው አድንቃለች። ቅድስት ጎበዝነሽ በማለት የፍራታ መሐሊትን እየመከረቻት ነው። ምክንያቱም አሁን ዝና ባለቤቱን ካገኘ አንቺን ቸካ ያደርግሽም። ስለዚህ እንዳገኘሻቸው ለማንም አትናገሪ፣ አትደውይለት በማለት አንዳንድ ምክሮችን ምክሮችን ጠብ አድርጋለታለች። ወሬያቸው መካከል ለማህሊት ማጋቹ ደውሎላት ነበር። እንግዲህ እነ ሞገስ አይደሉም፣ ሌላ ሰው ናቸው፣ ተመሳስሎብኝ ነው በማለት ኩምሽሽም አድርጓታል። እሷም ክፉኛ ተበሳጨች። በዚህ መሃል ታዲያ መብረቅ ከግንድ ጋር ያገናኘ አንተ ደንቆሮ ተወበቃ፣ እኔው ራሴ እንደሚሆን አረገዋለሁ በማለት ስልኩን በብስጭት ትዘጋበት ትችልበታለች የፍራታም ነገሮችን ማቀጣጠል ትችልበታለች። እና በቃ ቀድሽ ሁሉ ውሃ ሆኖ ቀረ በማለት እሷንም አንዳንድ ነገሮችን ተናግራት ነበር። ታዲያ መሀሌት ለምንድን ነው እኔ ያስኩት ሁሉ እንደምፈልገው የማይሄድልኝ ከምን አይነት ነው እየተፈጠርኩ በማለት ራሷንም አማራለች። ቤቱን ስላስጠላት ከተማ ላይ ወክ እያደረገች ነው። ኮብልስቶል ለኮብልስቶል እየተጓዘች ነበርና በዚህ መሃል ታዲያ የሆነ ወንበዴ ታያለች። ለሞገሴም ደውላለት ነበረ። ለምንድን ነው የወጣሹ? በማለት አናንድ ነገሮችንም ጠይቋት ነበር። ተቤት ታፍኝ ሞትሁኝ፣ ስለዚህ እንገናኝ፣ ናፍቀኛል በማለት ተደዋውለዋል። በጣም ስልኩን ከጨረሰች በኋላ ሰውየውን አስተውላይተዋለች። ፊቱን ባታየውም ብቻ ኋላው ግን ጥቁር ኮፍያ ስለለበሰ ክፉኛ ፈርታ ነበር። ዝና ስለመሰላት እየተረበተበተች ትገኛለች። ወደፊት ለሂድ ወይስ ወደ ኋላ፣ ምን ይሻለኛል አሁን ልሞት ነው በማለት ሰውነቷ እየተረበደበደ ነበር። ዳጣ በጣም ጠንካራ እና ጎበዝ ጎበዝ ልጅ ነበረች። እሱ ይዞ አንድ ሁለት ቀን ካሰቃያት በኋላ ግን ፈሪ ሆናለች። ዝናን አብዝታ ትፈረዋለች። ሞገሴና ሉላ ራሳቸውን አግተው ሰንበትበት ብለዋል። በዚህ መሃል ታዲያ ሞገሴ አንድ ሀሳብ መጥቶለታል። እኛ ካልሰራንና ካልተንቀሳቀስንን እስከ መቼ ነው ከዚህ ዶርም ውስጥ ተዘግተን የምንቆየው? በማለት ሉላንም አማቅሯት ነበር። ሉላ ከሀገር ካለቀቅንን በስተቀር ከዚህ ዝና አያስቀምጠንም፣ ስለዚህ አትወጣ በማለት እሱንም ከልክለዋለች። እሱ ግን እስከ መቼ ብሏታል። ዝና ከመሐሊት የሞገሴን የባንክ አካውንት ቁጥር ከወሰደ በኋላ ነገሮች ቀላል ሆኖለታል። እንግዲህ አባቴ ጓደኛ ነህ የሚል ሰው ደውሎ የሞገሴን የአካውንት ቁጥር በየት አካባቢ በቅርብ ጊዜ ብር እንዳወጣ አጣሩልኝ ባለው መሰረት ተጣርቶም እንግዲህ እስካሉበት ሰተት ብሎም ለመሄድ ይችላል። እዛ አካባቢ ደርሶም ለመሐሊት ያሉበትን ደውሎ ተናግሯል። እንግዲህ አግኝቻቸዋለሁ በሚል ስበብ አሁን ሊያገኛቸው ነው። የባንክ አካውንቱንስ እንዴት ተቀበለች? በማለት የፍራታ ነገሩን እያጧጧፈችው ነው። አሁንማ ተሸ ይሸውደሻል፣ ተበልተሻል እያለች እያቀጣጠለች አትገኛለች። ምሳሌ ስለተኛች ቅድስትና ብሩክ ብቻቸውን ነበሩና ስለ ቤተሰብም ጠይቋት ነበር። ቤተሰብ ደውለሽ ታቂያለሽ ወይ ይሏታል። እኔ ከሰው ቤት ስላለሁ እነሱን ትንሽ ደብሯቸዋል። እኔ ራሴ እንድችል ወግ ማረግ ማየት ይፈልጋሉ። ስለዚህ አግቢ እያሉኝ ነው እስከ መቼ ከሰው ቤትም ብለውኛል በማለት ጨዋታውን ትጀምርለታለች። የምስማ ውነት ሽነው ከእኔ ቤት ምኮ እንደ ቀልድ ስድስት አመት ሞላሽ እና እውነታቸውን ነው ማግባት አለብሽ በማለት ጥያቄዎችንም ጠይቋታል። ከዚህ በፊት ኮ እና የማፈቅረው ሰው አለኝ ብለሽ ይነበረም ብሏት ነበር። ምን ዋጋ አለው እሱማ ነው ትላለች፣ እየተርበተበተች እኔ በወደውም እሱ ግን እንደምወደው ያውቀም ታወቀ፣ ግን እንጋባለን በማለት እሷም ጨዋታውን ጀምራለታለች። ጣዝና የያዘኝ ስለ መሰላት ክፉኛ ስለ ደነገጠች፣ እየተርበተበተች እንደምንም ከነ ብሩኬ ቤት ልደርስ ስልችላለች። ቅድስትና እና ብሩኬ ነገሮችን እያወሩ ነበርና በዚህ መሃል እሷ ትደርሳለች። እሷም እንግዲህ እንዴት ነው ነገሩ፣ ነገርየውም በደንብ ስለምታቅ፣ እንዴት ነው ተበላ እንዴ? ብራምባር ሰበረን ለሆነው እያለች ብቻ አንዳንድ ቀልዶችን ጣል ማድረግ ጀምራለች። ቅድስት ተርበተበተች ጌም ዳጣን ምንሽ ነው የምታለ ከልክ ምንሽ ነው የፈራሽ? እኔኮ እሱ ያገኘኝ መስሎኝ በጣም ደንግጬ ነበር። ዝናን በጣም ነው ምፈራው። ለካ ዝም ብሎ ያልሆነ ሰው ነው ያገኘሁት እሱ መስሎኝ ደንግጬ ነው በማለት ትነግረዋለች። አለች አትፍሪው። እሱን እንዴት አልፈራውም? አንተኮ ግን አንደ መታኸው መጣኸው ጎበዝነህ በማለት ታበረታተዋለች። እኔ እኮ እሱ የሚወድቅና የሚሞት የሚሰበር አይመስለኝም ነበር። ለካ እሱም ይወድቃል ይሰበራል በማለት ስለ እሱ ማወርታለች። ማህሊት ለየፍራታ ዝናን እንደምታምነው ትናገራለች። እንግዲህ የፍራታም አንዳንድ ነገሮችን ተናግራታለች። አጥብቀሽ አትመኝው፣ አጥብቀሽም አትደሰች፣ ከሀዘን ወይም ደግሞ ከደስታ ጀርባ ሀዘን አይጠፋም በማለት ነገሮችን ኮምሽሽ አድርጋታለች። እንግዲህ ዝና የመተማመንበት ወዳጅ አይደለም፣ እንደምንም ብሎ ሞገስ ያለበትን አውቋል በማለት ታበስራታለች። ምሳሌ ዳጣን ሳይሽ ደስተኛለሽ፣ ትላታለች ምን አለበት አንቺ አሁን እህትና ወንድም አለሽ ወይ በማለትም ጠይቃት ነበር። ድንግጥ ብላ እንዴት ጠየቅሽ? ትላታለች እኔ እህትና ወንድም ስለሌለኝ እህት እንድትሆኜ ብዬ ነው ትላላች። እንደዛ ከሆነማ እሺ እህት ሆንሻለሁ በማለት አንዳንድ ነገሮችም ተነጋግረዋል። ዝናና መሐሌት ሞገሴን በጉጉት እየጠበቁት ነው። በዚህ መሀል ታዲያ ሞገሴ እንደተለመደው ገንዘብ ለማውጣት ወደ ባንክ ሸከተፍ ሲል እነሱ ፌስ ቱ ፌስ ያዩታል። በዚህ መሀል ታዲያ ሞገሴ ምንም ነገር አልጠረጠረም። ስልክ ያወራ ነበር። እነሱም እየተከታተሉት ነው። ገንዘቡን ካወጣ በኋላ ጉዞውን ጀምሯል። ሉላም ደውላለት ነበር። የት ነህ በማለት ስጠይቀው አለሁ፣ ገንዘብ እያወጣሁ እየመጣሁ ነው። የት ደርሰሃል? እኔ ልቤ ጭንቅ ጭንቅ እያለኝ ነው በማለት ደውላ ስታወረውም ነበር። አትጨነቂ፣ ምንም ነገር አልሆንም፣ ምንም አይፈጠርም በማለት እያበረታታት ነው። እሷ ግን ሆዷ እንደፈራና ተሎ እንዲመለስ እያስጠነቀቀችው ነው። ዝናና ሞገሴ የተገናኝተው ሩጫ ላይ ነበሩ። መሀሊት ግን ብዙ መሮጥ አልቻለችም። ብቻ ግን እያረፈችም እየሮጠችም ከነሱ ጋር ለመከታተል ችላለች። እነሱም እንግዲህ እግሬ አውጭኝ እያሉ የተሯሯጡ ይገኛሉ። ሞገሴ ብቻ እየሮጠ ነው። እሱም እየተከተለው መሀል መንገድ ላይ ቁሞ ታዲያ ሽጉጥም አወጥቶ ነበር። ዝና ምለክብሩ አጥብቆ ይጨነቃል እና ባለቤትህን ሰጠህ ዝም ከምትል ብትሞት ይሻልሃል ብሎ ባለው መሰረት እሱም እንግዲህ ሽጉጥ ቢደቀንበትም ሊፈራ አልቻለም ሽጉጥ ይዘህ ወደ ኋላ የምታፈገፍግ ምንድን ነው የያዝከው ሽጉጥ ፕላስቲክ ነው እንዲህ በማለትም አሽፎበታል እሱን ግንባር ላይ ስለጥፍልህ ታውቀዋለህ በማለት ሞገሴ እየተንቀጠቀጠ ነው አሊተም ዝናን እየከለከለች ትገኛለች። ስኮ ሽጉጥና የያዘ ስለዚህ ገልሃል ባክ፣ ወደ ኋላ ተመለስ በማለት እጁንም ይዘው ነበር። በዚህ መሃል ታሪያ ለቀቅኝ እያለ ሲወራጭ ሞገሴ እንደምንም ብሎ አመልጧል። ትንሽ ጫካ ውስጥ ከተቀመጠ በኋላ ለዳታም ደውሎላት ነበር። ሞት እንኳን ዝናን የወሰደ ይሉላንም ሊወስዳት ይችላል። ብቻ አንዳንድ ነገሮች ስለሚፈጠሩ እንድታውቁልኝ ብዬ ነው በማለት ለዳታ ደውሎ አንዳንድ ነገሮችንም ተናግሯል። አይዞ በርታ፣ እኛ ፖሊሲ ዘን እንመጣለን ያለህበትን ብቻ ጠቁመን በማለት እያበረታታችሁ ነው። ውድ ቤተሰቦች ዛሬ ቆይተዬ ከዚህ ጋር ተጠናቀቀ። ነገ በተመሳሳይ ቪዲዮ እስከ ምንገናኝ ድረስ መልካም ቀን ይሁንላችሁ።